እንደምታውቁት ሀገር የምታድገው ባላት ጸጋ ነው። ብዙ ዓለማት ያደጉበትን መንገድ ብትሄዱ መጀመሪያ የሚያስቡት ምን ጸጋ አለን ብለው ነው የሚያስቡት። በምንድን ነው ማደግ የምንችለው ምንድን ነው ያለን ጸጋ ብለው ይፈትሻሉ። አንዱ መጀመሪያ የሚያዩት የሰው ኃይላቸው ነው የሚያዩት። ለብዙ ነገር ለምንሰራው ነገር የሰው ኃይል ጉዳይ ወሳኝ ነው። ሌላው ቀጥሎ የተፈጥሮ ሀብታቸውን ነው የሚያዩት። መሬታቸውን፣ ውሃቸውን፣ አየራቸውን ያያሉ። እነዚህ ነገሮች ተቃናጅተው የሚሄዱበትን ስርዓት ይፈጥራሉ፣ ይበለጽጋሉ። ብዙ አገሮች ድሃ ሀገር ሆነው የበለጸገ ህዝብ አላቸው። ብዙ አገሮች ደግሞ አገራቸው ሀብታም ሆና ደግሞ ድሃ ህዝቦች አሏቸው። ይሄ የዓለም ሁኔታ ያለ ነው። ለምሳሌ ኮሪያን ብታዩ እንዳገር ድሃ ሀገር ናት፣ በእንትኑ በተፈጥሮ ሀብት ባላት፣ በአየር ሁኔታ ግን ዜጎች አይበለጸጉ ናቸው። እኛ በተፈጥሮ ሀብት ባለን እምቅ ሀብት አየር ሁኔታ፣ መሬት፣ ውሃ፣ ማዕድናት ብንወስድ ሀብታሞችን፣ ግን ደሃ ህዝቦችን። ይሄ በደንብ ፈትሸን ብናይ እነዚህን ያሉን ጸጋዎች፣ እንዴት ነው አስተሳስረን ለሀገር ለውጥ ለህዝቦች እድገት ማዋል የቻል ነው የሚለው ነገር መሰረታዊ ጉዳይ ይሆናል። ስለዚህ በመሰረቱ ያሉን ጸጋዎች የመለየትና እነዚህን ለይቶ የማልማት ጉዳይ ወሳኝ ይሆናል። እንደ ዞኑ ስናይ የእኛ ጸጋ ሰፊ ነው። መጀመሪያው የሰው ኃይል ነበር። ይሄ የሰው ኃይል በጣም ጠንካራ ታታሪ ነው። በሀገሩም በሄደበት ሁሉ የሚሰራ ነው፣ የሚተጋ ነው። ቤተሰቡን አካባቢውን ለመለወጥ ህይወቱን መስዋዕትነት አድርጎ ይንቀሳቀሳል። የማያቃቸው አካባቢዎች ይሄዳል። በበረሃው ባህሩሩ በባህሩ በውቅያኖሱ አልፎ ይሻገራል። በማያቀው ባህል በማያቀው እምነት ውስጥ ገብቶ ይንቀሳቀሳል። ስለዚህ ጠንካራ የስርዓት አታሊ ነው። በዚህ ሂደት ደግሞ ያገኘው ጥሪት አለ። ይሄ ለኛ አቅም ነው። እንደገና በእነዚህ ሂደቶች ውስጥ ያፈራው ጥሪት ሀብት አለ። ሌላው ይሄን ተቀብሎ ሊያስተናግድ የሚችል በቂ መሬትም አለ። ሁሉ ነገር ብንሰራበት፣ ግብርና ላይ ብንሰራ ሁሉ ነገር ሊያበቅል የሚችል ነው። እኔ አንድ ጊዜ የተጻፈ መጽሐፍ ስናረብ ወራቤ እንደውም አሁን የሚለው ወይ ረቢ ከሚለው ነው የተትረፈረፈ ነገር ስለነበረ ቡናው ስለነበረ ፍራፍሬው ስለነበረ ያጀበው ሰው ወይ ረቢ ነበር ያላት። በኋላ ነው ሰው ወደ ወራቤ ስራት ብሎ ሲያረሳ ነበረ ሚያረሳ ምንድን ነው ይሄ አካባቢ ባለፈው የሆነ ምስራቅ አዘነት ይትኩ ሰባ ዓመት የሆናችሁ ሽማግሌዎች እንደዚህ አካባቢ ያለ ቡና በእኛ አገር አልነበረው ነው የሚሉት አልነበረም። በአንዲት ዛፍ አስር ቁና ይነሳ ነበር ብለው ነው የሚያነሱት። ስለዚህ የሳንኩራ ላምፎሮ ሚቶ ሌሎች ቦታ ፊት ሄዱ ታሰው በልዳል አይበቅላን ጊዜ ይለናል። ታሰው በልዳል አይበቅላን ጊዜ ይለል። ስለዚህ መሬታችን የሰጠነውን የሚሰጥ ነው፣ በደንብ ከሰራ ያለን ውሃም ከፍተኛ ነው። የሚፈሱ ወንዞች ብቻ አይደለም ማየት አለብን አብዛኛው ከዚህ ከዳገት በታች ያለው አካባቢ በመቶ በመቶ ስልሳ ከአስር እስከ ሰላሳ አራት ሊትር ይገኛል በሰከንድ ይህን አውጥተን ምናክል ነው የተጠቀሙ ነው የሚለው ነገር በደንብ ማየት መፈተሽ አንዳንድ ቦታዎች በአራትና በአምስት ሜትር የሚወጣ ውሃ ምናክል ተጠቅመን ማህበረሰብ የሚለውት ስራ ሰርተንበታል የሚለውን ይሄን ፀጋ እንዴት ነው ያለማነው? እንዴት ነው የተጠቀምነው? እንዴት ነው ያገናኘነው? ማድናት ገና አጥንተን ወደ ስራ አላስገባንም። ከተሞች ያላቸውን አቅም አልተጠቀምንም። አርሶ አደሩ የሚያመርተው ምርት አሁንም በጥሬው ነው የሚወጣው። አሁን አሁንም በርበሬ በጥሬው ነው የሚወጣው። አሁንም ብዙ ቅመማ ቅመሞች በጥሬው ነው የሚወጡት። ውስን ካለን የዱቄት ፋብሪካዎች ውጪ አርሶ አደር የሚያመርተው ምርት ስጋን ጨምሮ እንስሳትን ጨምሮ በአካል ነው የሚንቀሳቀሰው። ይህ ማኑፋክቸሪንግ አስገብተን እሴት ጨምረንለት ዋጋ ጨምረን ባለሀብቱም እንዲጠቀም አርሶ አደሩ ደግሞ ተክቶ ይበልጥ እንዲሰራ አርሷደሩ የሚቀበለው ሲኖር ይሰራ። ልክ እናንተ ባላቶች፣ አርሶ አርሷደሮቹ ታታሪ ናቸው። የሚቀበላቸው ህይወታቸውን የሚደውት እስከሆነ ድረስ ቀን ማታ ሲሰሩ እንደሆነ አይተናል። አንዳንድ ሲጨለምባቸው ካልሆነ በቀን መንገዱን ካገኙት በኋላ እንደማይተዩ አይተናል። በባትሪ አብርተው በማታ ይሰራሉ፣ ሶራል አብርተው በማታ ይሰራሉ። ይህን አይተናል በተጨባጭ መንገዱ ሲታያቸው፣ ሲከፈትላቸው ሌት ተቀን የሚሰሩ ናቸው። ይሄ ሰንሰለት ይፈልጋሉ። የሚያመርቱትን ምርት የሚቀበላቸው ሳይሰጉ ገበ ስለገበያ ሳያስቡ ማምረት ይፈልጋሉ። ይሄ ሂደት ከፍተኛ የሆነ የምርት እንቅስቃሴ እንዲመጣ ይደረጋል። እንግዲህ የአገር እድገት የምርት እድገት ነው፣ ሌላ ነገር። አገር አደገች የሚባለው ምርት ሲያድግ፣ የግብርናው ምርት፣ የኢንዱስትሪው ምርት፣ የሰው ኃይል ምርት፣ የሰለጠነ የሰው ኃይል ምርት ይሄ ነው ተሰብስቦ ሀገር የሚያሳድገው። ይሄ ሂደት በከፍተኛ ሁኔታ አካባቢያችን እንዲለወጥ ያግዛል። አሁን በሰው ኃይል ልማት ላይ አሁን ወደ አስር ኮሌጆች አካባቢ ያለን የቴክኒክና ሙያ ለእናንተም የሚያስፈልገውን የሰው ኃይል ለማሰልጠን ዝግጁ ናቸው። በምትፈልጉት መስመር ለማሰልጠን ዝግጁ ናቸው። እያሰለጡ ይገኛል። ለሀገር ውስጥ ስልጠና ብቻ ሳይሆን የውጭ ስምሪት ላይ አሁን ወደ ሶስት ኮሌጆቻችን የውጭ ሀገር ስምሪት ስልጠና ሰጥተው ነው የሚልኩት ወደ ውጭ ሀገር። ስለዚህ ለእናንተ ለኢንዱስትሪው ለኢንቨስትመንቱ የሚያስፈልግ የሰው ሀይል ለማሰልጠን ዝግጁ ናቸው። ይሄ ሂደት በከፍተኛ ሁኔታ የኢንቨስትመንት መስፋፋቱ የስራ እድን የመፍጠር የአካባቢ ገቢ የማደግ ትልቅ እድል አለ። እንግዲህ በአካባቢው ህብረተሰቡ የሚጠይቃቸውን የልማት እንቅስቃሴዎች መልስ ለመስጠት መንግስት ሀብት ያስፈልገዋል የሀብት ምንጩ አንዱ ከትሬጀሪ ከመንግስት ነው ሌላው ደግሞ ከውስጥ ገቢ የምናመነጨው ነው ዝም ብሎ ከላይ ሚወርድልን ነገር የለም ይሄ መልሶ ለሌላ ልማት ለውሃ ልማት ለመንገድ ልማት ለትምህርት ለምናስባቸው ልማቶች ገቢ ያስፈልገናል ይሄ ገቢ ዝም ብለን አስበን ሊመጣ የሚችል አይደለም ሰርተን ነው የሚመጣው እናንተ ስሰሩ ነው የሚመጣው ኢንቨስት ስታደርጉ እናንተም ተጠቅማችሁ ዜጎች የስራ ዕድል አግኝተው መልሶ ለአካባቢ ልማት የሚውል ሀብት መፍጠር ገቢ መፍጠር ሲቻል፣ እንግዲህ አንዳንድ አካባቢዎች የምንሰማው ሪፖርት የእኛ ዞን የሚያመርተውን ያክል አንድ ፋብሪካ የእኛ ዞን የሚሰበስበውን ገቢ ያክል አንድ ፋብሪካ ላይ ገቢ ይገኛል። የዛሬ ሦስት ዓመት አራት ዓመት አካባቢ ደብረ ብርሃን ጥናት ልናደርግ ሄደን ከአንድ ፋብሪካ የሁለት ነጥብ አንድ ቢሊዮን አካባቢ ገቢ ያገኛል። ያኔ የኛ የዞኑ ገቢ መሰብሰብ ከሁሉ ሰው ለቅመን ሰብስበን ወደ 1.8 ቢሊዮን አካባቢ ነው የነበረው። የአንድ ፋብሪካ የሚያመነጨውን ያክል ገቢ አርሶ አደሩ፣ ነጋዴው፣ አሁን ያሉን ኢንቨስትመንት እንቅስቃሴዎች ሰብስበን የአንድ ኢንቨስተርን ገቢ ያክል መሰብሰብ የምንችልበት አቅም አልፈጠርም። ስለዚህ ይሄ አቅም እንዲፈጠር መልሶ ለሌሎች ልማቶች መዋል የሚችል አቅም እንዲፈጠርን ኢንቨስትመንት ላይ አተኩረን የመስራት ጉዳይ ማለ ነዋ። የሚፈስበትን ሂደት አጠናክረን የምንሄድበት ጉዳይ ጊዜ የምንሰጠው ጉዳይ አይሆንም። ስለዚህ ለሁለንተና እድገታችን በዞኑ የኢንቨስትመንት መስፋፋት ጉዳይ ወሳኝነት ያለው ይሆናል ማለት ነው። ለዚህ ደግሞ ሌሎች አስቻይ ሁኔታዎች አሉ። አስቻይ ሁኔታው ሰላም ነው። ኢንቨስትመንት ሰላም ይፈልጋል። ኢንቨስትመንት በተለይ በረጅም ጊዜ በኢንዱስትሪ የሚገቡ ባለሀብቶች እንደምናቀው እንደ ግብርናው መልሶ ወዲያውኑ መልስ የሚሰጣቸው አይደለም። አንዳንዴ ለትውልድ ሊያስቡ ይችላል። ግብርናውም ምናልባት አቶ ፍታ አጂ ፍታ ያየ ብለው አንዳንዱ የፍራፍሬ ልማት እናቃልን። አምስት ስድስት አስር ዓመት ይወስዳል። የጥራጥሬ ልማቶቹ በሁለትና በአንድ ዓመት መልስ ይሰጣል። ኢንዱስትሪው የተገነባበትን ሼድ የመመለስ በተለይ አገልግሎት ዘርፍ የሆቴል ቱሪዝም ላይ ያለው ዘርፍ ኢንቨስት ያደረገውን ነገር መልስ ለማግኘት ረጅም ዓመት እንደሚወስድ ምናልባት ለልጁ አስበው ሊሰራ የሚችል ይሆናል፣ አንዳንዱ ኢንቨስትመንት። ይሄ አመራራችን እይታ እንዲቀይር ተነጋግረናል። ኢንቨስትመንቱ ዛሬ ተሰጥቶ ዛሬ የሚገኝ እንዳልሆነ፣ የትውልድ እንደሆነ፣ የረጅም ጊዜ ሪተርን ያለው እይታ እንደሚፈልግ በአመራራችን ተግባር ተናግረን የረጅም ጊዜ እይታ ያለው ኢንቨስትመንት ደግሞ ሰላም ይፈልጋል። ለዚህ እኛ እየተመቸንን ይህን መልዕክት የምናስተላልፈው ለኛ ባለሀብቶች ብቻ አይደለም ለሌሎች አካባቢ ባለሀብቶችም በአካባቢችን ገብተው እንዲያለሙ እንፈልጋለን። ተፎካካሪ ባለሀብቶች እንዲመጡ እንፈልጋለን። የተለያየ ሀሳብና እይታ ያላቸው ባለሀብቶች በሀገር ውስጥም ሆነ በውጭ እንዲገቡ እንፈልጋለን። ይህ ሂደት ይበልጥ ፉክክር እንዲኖር እናደርጋለን። ስለዚህ ሰላም ወሳኝ ነው ለኢንቨስትመንት። ይሄ አካባቢ በሰላም የሚታማ አይደለም። ይሄ ለኢንቨስትመንታችሁ ምቹ ነው። በዚህ ዙሪያ የሚሰሩት ነገር በድፍረት መንቀሳቀስ ይኖርባቸዋል።